እንደዚህ በሽ ተቀበተሽ እኔ ጋር ተኛት። ኧረ እባክህ፣ የእናትሽ ፀጉር እኮ አስቸገረኝ። ይህን ይህን ይህን ረሳኸው እኮ፣ ፈተና ሆነብኝ። ቢማሬይም ናም እንዴ ናችሁ? ውድ ቤተሰቦቻችን ደህና ናችሁ? አለምናዊ ይመስገን። ዛሬ እንደምታዩት እስኪ ፀጉሪ አላበጠርኩትም። ታጥቢዋለሁኝ እና ቅቤ መቀባት አለበት ፀጉሪ ትንሽ ምንም ከወለድኩ በኋላ ፀጉሬ ብዙም አይደለም እና ማለት እየተበጣጠሰ ነው። እኔም ብዙም እየተንከባከብኩት አይደለም። ከራጅ የተላክልኛለ እና ታዴ ነው የሚቀባኝ። የሚሆኑ እንግዲህ አላበጥረውም እንዲያስቸግረው እና ቤተሰቦቻችን እንግዲህ ዛሬ ታዴን መሰርቶ አያውቅም። ፀጉር መስራት አይሆንለትም ግን ዛሬ አብረን እናያለን እየሰራኝ ዛሬ በቃ ይለማመድ እናያለን ማለት ነው፣ እና በዛውም ይለማመድ። ግን ደግሞ ምን ታዴን የሚያበሳጨው ነገር ምን እንደሆነ ታውቃላችሁ? እየሰራ ወይም ለመጀመሪያ ጊዜ እየሞከረ እንደዚህ አይደለም፣ እንደዚህ አረከው ምናምን የሚለው ሰው በፍጹም አይወድም። እና እኔ ደግሞ ንዴቱን ሪያክሽኑን ስለምፈልገው እንዴ፣ አረ እንደዚህ አደረከኝ፣ ጥር ሰራው እንደዚህ አደረከው አልቻልክበትም፣ እንደዚህ ይቀረዋል። ና ምን እያልኩኝ በማል በማል ያናደዋለሁኝ። ዛሬ ይሰራሻለሁ እያለኝ ነበር። ና እስኪ ሰርቶ እኮ አቅም፣ ግን መሞከር ይፈልጋል። ና በቃ እሺ ያልኩት ተሰርቼ ቢሆን ጸጉሬን፣ ችግር የለውም ነበረ። ግን አሁን ሳልሰራ ትንሽ ይከብደዋን፣ እየሰራ ቅቤ መቀባት በጣም ይከብዳል። ና አይሆንም፣ ችግር የለውም ጸጉሬ ተሰርቼ ትቀባኛለ ስለው አይሆንም፣ ሰራሻለ ሞክረዋለ ምናምን ሁሉም ሰው ከቱ ማህፀን አልተማረም ሞቶ ነው የተማረ። ሞክራለሁ እያለ ነው ዋለው። በመሀል ደግሞ ሆንበት ማለት ነው። ዛሬ ታዴ ሲሰራኝ እንቅቤ ሲቀባኝ አብራችሁኝ ሁኑ። ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ ላይክ፣ ኮሜንት፣ ሸር እያረጋችሁ ጉሬን እንግዲህ ይጫወትበታል እንግዲህ እንደምታዩት አልተበጠረም። ውስጡ ውጩን ነው እንደዚህም ብዬ አስያዝኩትኝና እናያለን ማለት ነው፣ ቤተሰቦቻችን። ስለዚህ አብራችሁን እስከ መጨረሻው ቆዩ፣ እንወዳችኋለን። ሰላም ቤተሰቦቻችን፣ እንዴት ናችሁ? ደህና ናቸው። እንዴት ይዟችኋል? ደህና ነን። እኛ እንግዲህ ዛሬ ይህን የመሰለ ቅቤ ሊቀባኝ ነው። በሀገራችን ምንድን ነው ማማ ምንድን ነው የምረብሽ፣ ይኸው በሀገራችን በራያ የቅቤ ማቅረቢያ ነው ዛሬ የምቀባው ከራያ ነው የተላከልን እና ቆንጆ ቅቤን የእውነት በቃ ደስ የሚል ቅቤ ነው። ተመልካቾች ያው ብዙ ጊዜ እንግዲህ የራያ ቅቤ ቀብቻ ካለው፣ ግን ጸጉሯ እያደገ አይደለም። ምን ትላላችሁ? እስኪ አሰለቸችኝ። ማን የእኔ ቅቤ ትፈጃለች፣ ጸጉሯ ግን አያድግም። ስለዚህ ታውራቱ ታውራቱ አታዋርደኝ። ታውራቱ በጣም ነው የተደደብ ያለው እውነት ለመናገር

ቀቤ ተቀብተች በታሪክ ነው የጋተኛት። ሽታው ቀቤ ማለት ነው በነገራችን ላይ ነው። ግን ሽታው ለማስጠለም ቀቤን መብራት ነው በነገራችን። ሲበሉት ደስ ይላል። አይዞሽ

እኮ እኔ ስንከባከብሽ እንጂ ትንሽ ጉንበስ በይ። አንችን ስትንከባከቢ ያሳይተናቸው አናውቅም። እንደው ወንድ ሴትን ከሚንከባከብና ሴት ወንድ ከምትንከባከብ ማንኛ ይሻለ? ወንድ ማለት ነው ሴት ወንድ ነው ወንድ ብትንከባከብ ነው ሚሻለው። ነው የሚሻለው። ፀጉሯ ወርዶ ወርዶ ከአንገቷ በላይ የሚባለው ጸጉር ነው ይሄ ጸጉር ግን የምና እውነት ለመናገር ማለት ነው ቅቤ በደንብ ነው የሚያሳድገው። ማረ የእኔ አላድጋለሁ እንጂ እያደገ ነው። ተመልካቾች ደግሞ አይተው ይፈርዳሉ። እንግዲህ የራያ ቅቤ ተመልካቾች እናት እንደዚህ እኔ ጋር ወደ ታች ነው ቁጥጥር አይደለም እያደረኩት ነው

ይሄን ማለት ነው። ተቀላላ ኦኬ፣ ቆይ ጠብቀኝ። እንደዚህ ማለት ነው። አንዴ ወደሱ፣ አንዴ ወደ ይሄን እንደሱ እያደረገው፣ በዚህ ነው ባለሙያ። አሁን ሰራው፣ የኔ ቆንጆ። የእናትሽ ፀጉር ኮ አስቸገረኝ። እማዬ፣ የእናትሽ ፀጉር እያስቸገረኝ ነው። ምን ይሻላል? ይሄ ፀጉር ስለረዘመ እያዘኛል ታውቂያለሽ። ለዛ እኮ ነው በጣም ረዝም ከመሆኑ የተነሳ እያዘኛል። ቻለን ቻሉና፣ አባ ሰው፣ አረ ሰው፣ መጣነ መጣነ፣ ይዘው ነረ እናት በሰውያ ሳ እማዬ፣ እኮ ይህ ማያድግ ፀጉር ቅቤን ጨረሰው እኮ። ሴት ልጅ ወንድ ጓደኛ፣ ወንድ ልጅ ደግሞ የሴት ጓደኛ ቢኖረው፣ ወንድ ልጅ የሴት ጓደኛ ቢኖረው ችግር የለም። ሴት ልጅ ግን የወንድ ጓደኛ ሊኖራት አያስፈልግም። ለሴት ይቻላል አለው። እንዴ? አይቻልም። ለምን? ወንድም ማለት ነው። ካገባህ በኋላ እውነት ለመናገር የሴት ጓደኛ አያስፈልገውም። ጓደኛ አስፈላጊ ነው የሚል እምነት የለኝም። በነገራችን ላይ የእኔ እምነት ነው። ተመልካቾች እንግዲህ ደግሞ ሀሳብ አስተያየት ይስጡበት። አስፈላጊ አይደለም ማወቅ ደግሞ አንድ ነገር ማወቅ አለብን። ነገራችን ላይ እንዴት ሴት ማለት ነው በተፈጥሮ ወንድ ጋር እኩል አይደለችም፣ ወንድ ጋር እኩል አይደለችም። ሴት ደካማ ናት። እግዚአብሔር ሐዋርያው ቅዱስ ጳውሎስ ሴት በስነ ተፈጥሯቸው ራሱ ደካማ ነው ይላል፣ ቃል በቃል ማለት ግንኙነታቸው ላይ ጥንቃቄ ማለት እና እንደ ቁጥጥር ወደ ላይ እየሰራሁ አደለም፣ ወይም እንደዚህ ነው የምሰራው። አይ እንደ ቁጥጥርም አድርገኸዋል። ልጨምርበት እኮ ነው። አይደለም ተይ እንጂ ተይ፣ የሰው ሙያ እንትን አትልኝ። ይህን ይህንን ይህን እረሳኸው እኮ ፈተና ሆነ ቢማሬይም እኔ ደግሞ አንተ እንደዚህ ስትሰራኝ ነው የምፈልገው። ከዚህ በኋላ ሌላ ሰሪት አልሰራ አደል

እውነት ነው አንተ ግን ተወዳለ የሴት ጓደኛ ራሱ ቁጥራቸው ትንሽ መሆን አለብን። አባባ ማማ የሚለውን ስም ተይው፣ ስለዚህ አያስፈልገን እያልክ ነው? ቤተሰቦቻችን እናንተስ ምን ትላላችሁ? እስኪ ኮሜንት ስር አሳውቁን። የዛሬ ቅቤ መቀባት ፕሮግራማችን ይህንን ይመስል ነበረ። ከወደዳችሁስ ላይክ ማድረጋችሁ እንዳትረሱ። ቤተሰብ ያልሆነ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኑ። ቅቤ መቀባት የሚፈልግ ሰው ካለ ቅቤ ቀቢ አቶ ታደሰ አለ እንዳታስቡ። ባላችሁ በቅቤ ይላክልን ካላችሁም አላችሁም እንልካለን፣ እንልካለን። እንወዳችኋለን። ባይ እዚህ በሌላ ቪዲዮ እስከምንገናኝ ድረስ ባላችሁ በሰላማችሁ ትል እንወዳችኋለን። እስከ መጨረሻው ድረስ ላያችሁን በጣም ነው የምናመሰግነው። እኛ ቤተሰቦች በጣም እንወዳችኋለን፣ እናከብራችኋለን።